ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? የቤት ዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እንግዲህ ዛሬ በጥሩ ቪዲዮ አልመጣሁም፣ ግን ምንም ማድረግ አልችልም። ለምን ጠፋሽ እያላችሁ ጥያቄ ስላመጣችሁብኝ ለዛም ነው የመጣሁት። ስለዚህ ዛሬ በጥሩ ቪዲዮ አልመጣሁም፣ ጥሩ ዜናም አላመጣሁም፣ ግን ምንም ማድረግ አልችልም። ግዴታ ማወቅ ስላለባችሁ ለማሳወቅ ነው የመጣሁት። ሁለተኛ ደግሞ ባለፈው ሳምንትም እመጣለሁ ምናምን ብዬ ፖስት አድርጌ ነበረ፣ ግን ደግሞ ማምጣት ያልቻልኩት አንዳንድ ችግሮች ስላሉ ነው። አማንንም ጠርቸው ባለፈው በቃ ደስ ስላላለኝ እንደገና ሀሳቤን ቀይሬ ነው። ለምን ጠፋችሁ? ምን ሆናችሁ ነው? እየመጣችሁ ነበር፣ ደስ ብሎን ነበር ምናምን እያላችሁ በቴሌግራምም ሆነ በኢሞ ጽፋችሁልኝ ነበር። እና ያልመጣሁበት አንዳንድ ችግር ነበረ። ፋሚሊዎች በያላችሁበት እንዴት አላችሁ? እንግዲህ ቤቲ አንድ ነገር ምነግርህ አስቸኳይ ነገር አለ፣ ሶ ዛሬ ተገናኝተን ማውራት አለብኝ ስላለች ነው የመጣሁት። ሶ እስኪ እኔም እኩል ከእናንተ ጋር ነው የምሰማው ለጉዳዩ ምን እንደሆነ። ቀላል ይሁን ከባድ ይሁን መጥፎ ይሁን ጥሩ ይሁን እኔም የማውቀው ነገር የለም። ሶ እንግዲህ ከእናንተ ጋር እኩል ነው የምሰማው ምን እንዳሰበች። ቀድሜ መፍራት ፈልጌ ነበር። ከዛ ደግሞ ቪዲዮም እንዳንሰራ እና ጀስት ከቪዲዮ ውጪ በሆነ መንገድ ነግራኝ አውቄው ከዛ መፍትሄ መስጠት የምችለው ነገር ከሆነ በዛ ልክ ነው፣ ማውራት የለብንም ወደ ቪዲዮ መምጣት የለብንም ብዬ ነበር። ግን ፋሚሊዎቻችን ማወቅ ያለባቸው ነገሮች አሉ፣ ሰው በእነሱ ፊት ነው ከእነሱ የሚደበቅ ነገር የለም። ራም ነገር ነ ስላሳመነች እንግዲህ ከእናንተ ልህን ሰው አስኪ አብረ እንስማ፣ ለማንኛውም የምትለን እንስማ። አዎ እኔ ደግሞ መናገር ያልፈለኩት ለሱ ስንመጣም በአንድ ላይ ቪዲዮ እንደምንሰራ ራሳችን አስተዋውቀን እነሱም ራሳቸውን እንዲያስተዋውቁ የማስታወቂያ ቪዲዮ ለቀን ነበረ እና በዛ የተነሳ ግን ሁለት ቪዲዮ እንደለቀቅን የኔ ማለት አንዳንዴ በህይወታችሁ ስትኖሩ ብዙ የሚገጥማችሁ ፈተና አለና፣ እኔ ደግሞ ትዳሬን አደጋ ላይ ጠየዋለሁ በእነሱ የተነሳ ማለት ነው። ስለዚህ ቪዲዮ ደግሞ የትዳር አገራችሁ ካልወደደላችሁ ከሰው ጋር ስትሰሩ፣ እንዲሁ አብራችሁ ስትሆኑ ደስ ካላለው ምንም ማድረግ አይቻልም እና እኔ ደግሞ ትዳሬን እንደዛ አደጋ ላይ ስለጣልኩት ማለት አሁን ላይ እኔ ያለሁበትን ራሴ ነኝ የማውቀው እና ለዛ ነው እሱንም እፈልግሃለው ምናምን ብየው ነገራችን ላይ ግን ነገሩ ይህን ያልከባት ከሆነ ይቅርታ ማለት፣ እንደዚህ ፋሚሊ ኬዝ ከሆነ እና የአንቺን ህይወት ወይም ደግሞ ፐርሰናል የሆነ ላይፍሽን የሚነካ ከሆነ ቪዲዮ እራሱ ቆመው ብናወራ ደስ ይለኛል። ማለት ምናልባት የተፈጠረውን ነገር መፍትሄ መስጠት ምንችል ከሆነ እና ፐርሰናል የሆኑ ላይፋችንን የሚነካ ከሆነ ፋሚሊዎቻችን ጋራ የሚያገናኘው ነገር ስለማይኖር ቪዲዮ ቀርቶብናዋል። ይህ ደግሞ ምን መሰለክ ማን አስቀ ንክልክል ሀሳብክን ይቅርታ አቋረጥኩ፣ ግን ምን መሰለክ እውነት፣ አሁን እዚህ ጋር ምንም አይነት ነገር ቪዲዮ ነው ቪዲዮ ለመስራት እንዲህ ነው የተገናኘ ነው። ያንን ነገር ደግሞ ባለቤቴም ሆነ ውስጡ ቅር ብሎት እንዲቀር አልፈልግም። ለዛ ነው ገብቷል። በህዝብ ፊት ነው መተን ራሳችን ያስተዋወቅ ነው። አሁንም ደግሞ ስንል ለያይም ሆነ ምን ስንል እንዲሁ ሶሻል ሚዲያ ላይ ነው ገብታ አላረፍ አሳውቀን ሁሉን ነገር ነው መለየት ያለብን እንጂ ውስጥ ላይ ወይም ደግሞ ቪዲዮ እንትን ብለን ዝም ብለን መለያየት የለብንም። ገብተዋል ለምን በምን ጀመራችሁ በምን ወጣችሁ መባልም አለ። ለምን መሰለሽ፣ እኔ ደግሞ እንደ ሀሳብ አሁን ልል የፈለግኩት ካልተረዳሽኝም፣ እንጂ እንደዚህ የሆነ ፐርሰናል ላይፋችንን ነብቶ ከሆነ ሜቢ ይሄ ቪዲዮ መስራታችንን ተገናኝቶ ከፋሚሊ ጋር ሊደርስ የሚችል ጥሩ ነገር ይዘን መምጣት ምናምን ነገር ነው ያሰብነው። ሰው ግን ፐርሰናል የሆነ ወይም የግል የምትሆን ህይወት የሚነካ ከሆነ እኔና አንቺ ተነጋግረን ነው እንጂ ማቆም ያለብን ፋሚሊ ድረስ የሚደርስ ወይም በቪዲዮ መውጣት ያለበት ነገር ነው ብዬ ስላላሰብኩ ነው እንደ ሀሳብ ነው። ልክ ነህ ልክ ነህ ግን እኔ እኔ ለማስረዳት ሞክሬያለሁ ገፋህ። ለማስረዳት ስለሞከርኩኝ ግዴታ ነው ደግሞ አሁን ይሄን ቪዲዮ መስራት ግዴታ ነው። ለምን አሁን ለምሳሌ አንተን እንዲህ ነው እንዲህ ነው ብዬ እኔ እናንተ ልንለያይ እንችላለን አይደለ? ግን ደግሞ እውነቱን ወይም ደግሞ እኔ እናንተ የተገናኘ ነው ወይም ደግሞ ከእናንተ ጋር እኔ ቪዲዮ የሰራሁት እንዲሁ ሲስተርሊ ብራዘርሊና ደግሞ የሆነ ነገር ከአንድ ደረጃ ሁለተኛ ደረጃ ለመድረስ ነው እንጂ ሌላ ነገር እንደሌለ። ሁለተኛ ደግሞ በቃ የምንገናኘው ለቪዲዮ ነው አይደል? ቪዲዮ ለመስራት ከሳምንት ከሁለት ሳምንት አንዴ ነው የምንገናኘው እንጂ ከዛ ውጭ ምንም አይነት ግንኙነት ሆነ ምንም እንደሌለን ሁሉም ነገር እሱም ውስጡ እንዲ እንትን እንዲልለት ነው። ገባህ? እኔ ለማስረዳት ሞክሬያለሁ። ሁሉም ነገር አውርተናል። ግን ደግሞ ግዴታ ከእናንተ ጋር ዝም ብሎ መለየት ወይም ደግሞ በቃ ዝም ብዬ መተውን ፈልጌ ነበር፣ እስካሁንም የዝምታ ጊዜ ያሳለፍኩት። ግን ደግሞ ይሄ ለእኔ ቀሎ ታየኝ። እውነት እንዲያውቅ የሆነ ነገር ቢኖር ከሰው ጋር ዝም ብሎ በቀላሉ መለየት አችልም። ገብተዋል። የሆነ ነገር እንደሌለን በቃ እንደሌለን ለማየት ለማሳየት ነው ያን የፈለግኩት። በጣም አዝናለው። ከእናንተ ጋር ብሰራ ምናምን ደስተኛ ነበርኩኝ ግን ደግሞ ከትዳሬ ምንም የሚበልጥብኝ ነገር የለም። ይህን ታውቃለህ። መጀመሪያም ስንገናኝ በቃ የእኛን ባግራውንድ የሚነካ ነገር ካለ ነገሮችን ልናቋርጥ ነው የተነጋገር ነው ተነጋግረናል፣ ዲስከስ አድርገናል። እና ያንን ነገር እኔ ደግሞ አሁን ላይ በራሴ ስለመጣ ባለቤቴም ደግሞ ቅር እንዲለው አልፈለግም። በምን አይነት ማለት እኔ አሁን በምን አይነት መንገድ ያንቺን የፐርሰናል የሆነ ወይም የግል ሕይወት እንደነካ አላውቅም ግን ደግሞ ምንድን ነው ይሄ አለ አይደል የሆነ ማለት ለምሳሌ በዚህ በዚህ መንገድ በቃ እሱ እንደዚህ እንደዚህ ስለሆነ እንደዚህ እንደዚህ ስለተፈጠረ ነው እንደዚህ አይነት ነገሮች ሊመጡ የቻሉ እና እኔም ጀስት ጥሩ አይደለሁም እንዲህ እንዲህ ምናምን ነገር ብትይኝ እሺ። ግን ስንጀምርም መጀመሪያ ተነጋግረን የጀመርነው እንዳል ግን ደግሞ ምንም አይነት ነገር ሳንጀምርም ደግሞ እንደዚህ መጠን ደግሞ በፋሚሊ ፊት ሳንጀምር ገና በደንብ እንኳን እንትን ሳማት ቪዲዮዎችን መስራ ሳንጀምር ከዛ ደግሞ እናቆም አይነት ነገር ሲመጣ ያው ትንሽ ስለሚከብድ ነው። ከዛ አንፃር ነው እንጂ ከህይወትማ ምንም ይበልጥ ነገር የለም። ሶ ፋሚሊዎቻችን፣ እንግዲህ እንደሰማችኋት ከዛሬ ጀምሮ ቪዲዮ እንደማንሰራ እንዲሁም ደግሞ በቃ ጀስት የጀመርነው ነው ነገር መቆም እንዳለበት እና ወደ እናንተ የምንደርስባቸው ቪዲዮዎች ከዚህ በኋላ እንደማይኖሩ እና ጀስት በቃ አይደል በቃ እንዳቆምን አይነት ነገር እንትን እያለን ነው ምንድን ነው እየተነጋገርን ያለ ነው። በዛ ልክ ነው ከዚህ በኋላ ቪዲዮ አንሰራም ነው ቪዲዮ አንሰራም። እንግዲህ የአማን የራሱ ዩቱብ ቻናል አለው እና የእሱን ዩቱብ ገብታችሁ ሰብስክራይብ አድርጉለት። በጣም አዝናለው። ማለት በጣም አንዳንዴ ቃል ቃል ነው። አብረን ብዙ ርቀት ለመሄድ ነበር የጀመርነው፣ ግን ምንም ማድረግ አልችልም። በጣም ይቅርታ ብዬ አለው። ምንም ማድረግ ስለማልችል ነው። ከራሴ ህይወት አይበልጥም። አይ እኔ እረዳሽ። ኖርማሊ ይሄ እኔ አይደለሁም፣ ጀስት ፋሚሊዎቻችን የሚረዱት ነገር ነው። ከራሴ ህይወት በላይ የሆነ ነገር የለም። እንግዲህ ምናልባት የተለየ ነገር የሚፈጠር ከሆነ ሜቢ፣ ምንድነው የሚስተካከል ነገር የሚኖር ከሆነ ተመልሰን ልንመጣ እንችላለን። ምናልባት አልባት ሜቢ ነው። ግን እንዳየሁት ከሆነ እሷም ከኔ ለማንኛውም እኔ እንደዚህ ፐርሶናሊቲ ላይፍሽን ወይም ደግሞ ይሄ አለ አይደል ይሄ የግል የምትይ ላይፍ የሚነካል መሰለኝ። ያው ያው መጀመሪያም ተሰባስበን ስንገናኝ ፋሚሊ የግል ላይፋችን ውስጥ የሚፈጠር ነገር እንዲኖር አንፈልግ ያው በተቻለን አቅም እኛ ሰውን ማዝናናት ከቻለን ሜይ ቢ ወይ ሀሳብ መስጠት ከቻለንና ሰዎች ከኛ ሊማሩት የሚችሉት ነገር ካለ በተሻለ ነገር ለመምጣት ነው እንጂ የፈለግ ነው እንደዚህ ፐርሰናል ላይፋችን እየነካ ከሆነ ደግሞ ሁሉም ነገር ልክ ስላለው፣ ያው መቆም ታለበት። ምንም ማድረግ አይቻልም። ኖርማል። ይሄ ከዚህ ምንም የምልሽ ነገር የለም። ይሄ ነው የኔም ሐሳብ። ስለዚህ አንቺ ውሳኔ ነው። ኖርማል። አዎ፣ የኔ ውሳኔ ማለት እኔ መጀመሪያም ስንነጋገር ለመጀመሪያ ጊዜ በነገራችን ላይ ተመልካቾቻችን መጀመሪያ ለብቻ ተነጋገርን እና ቪዲዮ ሳንሰራ ስንነጋገር በግራውንዳችን የሚነካ ነገር ካለ እንደምንለያይም ተነጋግረናል። መጀመሪያ እኔም ይሆናል ብዬ ነበረ፣ ነገሮችን ከነሱ ጋር መስራትን ፈልጌ ነበረ። ስለዚህ አሁን ላይ ለእኔ ጥሩ ሆኖ ስላላገኘሁት ምንም ማድረግ አልችልም። ማለት አንዳንዴ እንደምታውቁት ነው ሰዎች በሚኖሩትን ህይወት ማጣት አይፈልጉም። እኔም ደግሞ ያንን ማጣትም ስላልፈለግኩኝ ባለቤቴን ከሚከፈው ሁሉም ነገር ቢቀር ይሻላል ብዬ ነው እና እናንተም ማስተያየታችሁን እንድትሰጡኝ ማለት እውነት ነው። እውነተኛ ነገር ነው። እነሱንም ማስቀየም አልፈልግም። ባለቤቴንም ደግሞ ከምንም በላይ እሱን ማስቀየም አልፈልግም እና በጣም አወረድኩት። ሁለት ሳምንት በላይ ሆኖኛል እና ነገሮችን ለማስተካከል ባለቤቴንም ለማሳመን ሞከርኩኝ፣ ግን ደግሞ ጭር ብሎታል ጭር ያለው በምን ምክንያት እንደሆነ ባላቅም ያ ነገር ደግሞ ለኔም ደግሞ በጣም ብዙ ብሽታ ፈጥሮብኛል። ለዛ ነው ነው ኖርማሊ ቸክሬ አሁንም ቢሆን በፋሚሊዎቼ ምንድነው መናገር የሚፈልገው ለፋሚሊዎቻችን ምናልባት የሚቀየር ሀሳብ ካለ፣ ምናልባት ደግሞ አስተካክለን ሜቢ ነገሮች ተስተካክለው ደግሞ ነገራቶች መስራት የምንችልበት ኦፖርቹኒቲ ተመልሶ ይመጣ ከሆነ እንገናኛለን። ከዛ ውጭ ግን ያው እንደነገርኩሽ ነው። የማንም ፐርሰናል ላይፍ እንዲበጠበት የማንም ፐርሰናል ላይፍ የሆነ ነገር እንዲያጋጥመውና ምንድነው ይህ ውጣ አውረድ እንድታይና አልፈልግም። ሶ ፋሚሊዎቹ የምንገናኝ ከሆነ ሜቢ በሌላ ይችላል እንገናኛለን። ያው እንግዲህ በነገር ላይ ያንተ ዩቲዩብ ስላለ በዩቲዩብ ማግኘት ስለሚችሉ ዞሮ ዞሮ አ ኖርማሊ የኔን ዩቲዩብ አካውንት ገብታችሁ ሰብስክራይብ አድርጉ። የሙዬ ልጅ ነው የሚለው እዛ ጋር እንገናኛለን። በሌላ ኦዲየንስ ምናምን ነገር እሱን ማድረግ ስለምንችል እንግዲህ ሜቢ የሚቀየር ሀሳብ ካለሽ ደውልኝ። ይቅርታ ፋሚሊዎች፣ እንግዲህ የነበረን ቆይታዬን ይመስላል። እኔም እናንተ እኩል ነው የሰማሁት፣ ደንግጫለሁ። የሚቀየር ሀሳብ የሚልወት ነገር ካለ ተመልሰን እንገናኛለን። እስከዛው ድረስ በእኔ በኩል ሰላም ቆዩልኝ። ለቤት የተቻችሁ ልሂድ፣ ለጊዜው። ቻው መልካም ቀን። ደው የሚቀየር ነገር ካለ እሺ፣ እንገናኛለን። ደህና ሁኑ። ባይሽ ቤት እሺ ተመልካቾቼ በቃ ከዚህ በኋላ እኔን ብቻ ታገኙኛላችሁ። በዚህ ዩቱብ ቻናል ከዚህ በኋላ በሚችለው እመጣለሁ። አመሰግናለሁ ስለምትከታተሉኝ፣ ስለምትሰጡኝ አስተያየት አመሰግናለሁ። ከምንም በላይ ስለዚህ ትዳሬ ወደ ነበረበት እንዲመለስ ጸሎት አድርጉልኝ። ይወዳችኋለሁ። ቻው